ሰላም ጤና ስትልን ተመልካቾቻችን እንደምንላችኋል። ከናሆ ቴሌቪዥን ለተሰኞ መስከረም 19 ቀን 2018 ዓ ም የቀን ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ እያሌው ነኝ፣ አብሯችሁን ቆዩ። ወደ ቀዳሚ ዜናችን ይለፍ። በትላንትናው እለት ሲናኖ ሴራ ባህላዊ ሽምግልና ስርአትን የባለቤትነት ጥያቄን ተከትሎ በቡታጅራ ከተማ ግጭት መከሰቱ ተሰምቷል። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ቡታጅራ ከተማ መስከረም 18 ቀን 2018 ዓ.ም ለተቃውሞ አደባባይ የወጡ ወጣቶች ከጸጥታ አስከባሪዎች ጋር ተጋጭተው የሰዎች ህይወት ማለፉ ተዘግቧል። በዚ ወቅትም የከተማ ወጣቶች ከፖሊስ ጋር የተጋጩበት የሲናኖ ሴራ የተባለው ባህላዊ ሽምግልና ስርአት የባለቤትነት ጥያቄ ጋር ተያይዘው በተከሰተ አለመግባባት ነው ተብሏል። ወጣቶቹ የከተማን ጎዳናዎች በድንጋይና በጎማ ዘግተው መዋላቸውንም ከስፍራው የተገኙ መረጃዎች አመላክተዋል። ግጭቱን ተከትሎም የቡታጅራ ከተማ አስተዳደር ባወጣው መግለጫ በከተማዋ በተፈጠረው ሁከት ንጹሐን ዜጎች መሞታቸውን አስታውቋል። ከተማ አስተዳደሩ ድርጊቱ የከተማችንን ሕዝብ የማይመጥን አስነዋሪና አሳፋሪ ተግባር ነው ሲሉም ኮንኗል። አስተዳደሩ ማንንም ሊወክል በማይችሉ የተደራጁ አካላት በከተማዋ በተወሰኑ መንደሮች ላይ ብጥብጥና ረብሻ ተፈጽሞ የነበረ ቢሆንም በጸጥታ ኃይሎችና በማህበረሰቡ ርብርብ ማስቆም ተችሏል ብለዋል። የአካል ጉዳት መድረሱን አስተዳደሩ በመግለጫው አክሏል። በተፈጠረው ሁከትም ከተማ አስተዳደሩ የተሰማውን ጥልቅ ሐዘን የገለጸ ሲሆን በተፈጠረው ብጥብጥና ረብሻ ህይወታቸውን ላጡ ወገኖች ለቤተሰቦቻቸውና ወዳጅ ዘመዶቻቸውን መጽናናትን ተመኝተዋል። ስለሆነም የቡታጅራ ከተማ አስተዳደር ችግሩን ለመፍታት ከነዋሪዎችና ከሚመለከታቸው አካላት ጋር እየመከረ መሆኑን አስታውቋል። ባለፈው ነሐሴ ወር ብቻ ከ15 በላይ የከባድ ተሽከርካሪ ሹፌሮች እንደታገቱ የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን አስታወቀ። ከታገቱ 15 ሾፌሮች መካከል ስድስቱ በታጋች እንደተገደሉ ፌዴሬሽኑ ከሰሞኑ ባወጣው መግለጫ አስታውቋል። ፌዴሬሽኑ የሾፌሮቹ ግድያና ገታ አሁንም ድረስ ሰሚ ያጣ ጉዳይ መሆኑን አስታውቋል። ሾፌሮቹ ግድያና ገታን በመስጋት ከከባድ ተሽከርካሪ ሾፌርነት ወደ ከተማ ታክሲ ሾፌርነት እንዲመጡ አስገዷቸዋል ያለው ፌዴሬሽኑ ፕሬዚዳንት አቶ ብርሃኔ ዘርኡ ናቸው። ይህም በመሆኑ የከባድ መኪና ሾፌሮች እንድናጣ ሆኗል ሲሉም ተናግረዋል። ሾፌሮቹ ለሎጂስቲክስ ዘርፍ የጀርባ አጥንት ናቸው ያሉት ፕሬዚዳንቱ በሾፌሮች ላይ የሚደርሰውን ግድያና ገታ ለሎጂስቲክሱ ዘርፍ ፈተና ሆኖ ቀጥሏል ብለዋል። በሌላ በኩል የኮቴ ክፍያ በተወሰነ መልኩ እየቀነሰ ቢሆንም ዳግም የማገርሸት ሁኔታ በአንዳንድ ቦታዎች ላይ እየተስተዋለ እንደሆነም ተናግረዋል። ባለፉት ሶስትና አራት አመታት በወለንጭቴ ብቻ ከሁለት መቶ በላይ የሚሆኑ የከባድ መኪና ሾፌሮች በአጋቾች እንደተገደሉም ተሰምተዋል። በአፋር ክልል ዞን 3 ገለአ ወረዳ በደረሰ የትራፊክ አደጋ የአራት ሰዎች ህይወት ማለፉ ተገለጸ። የአፋር ክልል ዞኑ 3 ፖሊስ አዛዥ ምክትል ኮማንደር አሪፍ ፋላ እንደተናገሩትም በዞኑ ገለአ ወረዳ አባ በርሃኒ ተብሎ በሚጠራው አካባቢ በደረሰ የከባድ ጉዳት የአራት ሰዎች ህይወት ማለፉን ተናግረዋል። የሰሌዳ ቁጥር ኮድ 401303 አፋ የሆነ ላንድ ክሩዘር የክልሉን ጤና ቢሮ ተሽከርካሪዎች ከአዋሽ ወደ ሰመራ ሲጓዝ ከጅቡቲ ወደ መሀል ሀገር በመጓዝ በነበረ ከባድ የጭነት ተሳቢ መኪና ጋር በመጋጨቱ አደጋው መከሰቱን ገልጸዋል። በአደጋውም በትንሹ መኪና ውስጥ የነበሩ አራት ሰዎች ወዲያውኑ ሲሞቱ በአራት ሰዎች ላይ ከባድ ጉዳት መድረሱንም አመላክተዋል። ተጎጂዎቹ በአሁኑ ሰዓትም በበርታ መሐመድ አካል ሆስፒታል ሕክምና የተደረገላቸው መሆኑንም ተናግረዋል። ወደ ውጭ ዜናዎች እናልፋለን። ግብጽ ተርኬና ሊቢያ በሜዲትራኒያን ባህር ላይ የተፈራረሙትን ስምምነት ሉዓላዊነትን የጣሰ ነው ስትል ከሰሰች። በሰኔ 25 ተርኬና ሊቢያ በሜዲትራኒያን ባህር ላይ ያወጣውን ስምምነት ሲፈራረሙ ግብጽ ለተመድ ስምምነት የኔን የባህር ድንበር የጣሰ ነው ብላ መክሰሷ ተሰምተዋል። ግብጽ የትኛውን በስምምነቱ የሚፈጸሙ ተግባራትን አልቀበልም ስትል ሊቢያ የእኔ የምስራቅ የባህር ድንበር ነው የምትለውን በግብጽ የምዕራብ የባህር ድንበር ውስጥም ሙሉ ለሙሉ የሚገኝ ቦታ ነው ብላለች። ግብጽ የባህር ድንበርን በተመለከተ ከጎረቤቶቿ ጋር አለም አቀፍ ህግ ታሳቢ ያደረገ መልኩ ገር ለመደራደር ዝግጁ መሆኗን ገልጻለች። ግብጽና ተርኬ ወትሮንም በሊቢያ ባለው የእርስ በርስ ጦርነት መጀመሪያውንም የተለያየ አካላትን የሚደግፉ ሲሆን ይሄኛውም ስምምነት ሌላ ውጥረትን አምጥቶባቸዋል ተብሏል። ተርኬ ከቅርብ ጊዜ ወዲህም ተጽዕኖዋን በአፍሪካ እያሳደገች ሲሆን በሶማሊያ ፖለቲከኞች የተተቸ የባህር ላይ ነዳጅ ማውጣት ስምምነት ከሶማሊያ ጋር ተፈራርማ ወደ ስራ መግባቷ ይታወሳል። በመጨረሻም እስራኤል የመካከለኛው ምስራቅ ስጋት ሆናለች፣ ስትል ሩሲያ ከሰሰች። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ሰማነኛ ስብሰባ ላይ ባደረጉት ንግግር የእስራኤል ህገወጥ የሀይል እርምጃ መላውን መካከለኛው ምስራቅ ለመበተን የታለመና ለቀጠና ሁሉና ስጋት የፈጠረ ነው ሲሉም አስጠንቅቀዋል። ላቭሮቭ በኒውዮርክ በሚገኘው የተባበሩት መንግስታት ድርጅት ዋና ጽፈት ቤት ባደረጉት ንግግር ዛሬ እስራኤል በፊልስጤማውያን ላይ የወሰደችው ህገወጥ ሀይል እርምጃ ኢራቅ ላይ የወሰደው እርምጃ መላውን መካከለኛው ምስራቅ ያጠፋ ይችላል ብለዋል። ላቭሮቭ ሩሲያ የሐማስ ታጣቂዎች በእስራኤል ላይ ያደረሱን ጥቃት ታወግዛለች ሲሉ ገልጸዋል። ነገር ግን ይህ እስራኤል በጋዛ እያካሄደች ያለውን ወታደራዊ ዘመቻ በሀማስ ለማሳበብ እንደማይጠቅም ተናግረዋል። አክለውም በፍልስጤም ሲቪሎች ላይ የሚፈጸሙ አሰቃቂ ግድያ ከሐማስ የሽብር ተግባር ጋር ምንም አይነት ግንኙነት እንደሌለው መታወቅ አለበት ሲሉ አጽንኦት ሰጥተዋል። ተመልካቾቻችን ከናሁ ቴሌቪዥን ለለት ያዝንላችሁ የቀን ዜናዎች እስካሁኖች ነበሩ። ዜናዎቹ ወደ እናንተ እያደረስኩ አብሬያቸው ቆየሁ። አብታማ እያለ ነበርኩኝ። ሰናይ ቀን።